በዚህ ሰዓት አንቺ እዚህ ሐዋሳ ትጸለይልሽ። ደውሮ የሚገለው እባብ አለ። ምን አለሽ? አገርሽ ነው። ቀለበቱን አምጪ። ዘማሪ ወይ ሰባኪ በጌታ ያለ ሰው ነው አንቺ የምትወጂው። አብ ለጌታ መጣሪ። አንቺ ጋር የምትመጣ ደግሞ ጠጪ፣ ሰካራም፣ ቁማር ስደበድብ ውሎ ሚያድር አይደል? አንድ ይትሽ አለች። ይህ ከቴሌ ጋር የሚገናኝ ነገር ምንድ ነው የሚታውቂው? ሲስተርሽ ናት። ምንድ ነው የምትሰራው? ቴሌ አማረች ናት። ዘለቀ ወንድምሽ ነው። ፌደራል ነገር አየው። ምንድነው ነው የምትሰራው? ፌደራል ፖሊስ። ከአጭር ጊዜ በኋላ ወንድምሽ ጌታን ይቀበላል። በጌታ አይደለም አይደለም፣ ኦርቶዶክስ ኦርቶዶክስ ነው። ወንድሙን ታቀለሽ፣ አባቴ አስናቀችስ፣ እናቴ መንግስቱስ፣ ወንድሜ ነው። አሁን ወደዚህ ቤተሰብ በአንቺ ምክንያት ብዙ ደስታ ይሄዳል። አሜን። ትዘንጥብናለች፣ በእኛ ትዘንጣለች። ምግብ ቤት ቁጭ ምን ትሰራለች? አገልግሎታ አበላሸች ማለት ነው። አገልጋይ ነበረች እንዴት ገባ እያለ እኮ ናት እና ልቧ ላይ ያስቀመጣችሁ

የኔ እህት እንዴት ነሽ? ቀለበቱ ነው ተጸልዮ፣ ይመለሳል። አንቺ እሺ፣ ዛሬ ምርኮሽ ይመለስ። አዎ ይመለስ። ሰላምሽ፣ ደስታሽ ይመለስ። አዎ ይመለስ። ከጌታ ጋር ለመኖር ያለሽ ውሳኔ ስላየ ጠላት በዚህም ይመጣል፣ በዚህም ይመጣል። ከአንድ ርዕስ ስትወጪ በሌላም ርዕስ ይመጣል አቅጣጫ ቀይሮ መንገድ ቀይሮ ቦታ ቀይሮ በየወሩ በየዓመቱ አንቺ ጋር አዲስ ፈተና ይዞ ሊመጣ ይፈልጋል። ተላት። ያንቺ ብርታት የሚያናድደው፣ ያንቺ ጤንነት የሚያናድደው አንድ መንፈስ አለ። በዚህ ሰዓት አንቺ እዚህ ሐዋሳ ትጸለይልሽ ዳውሮ የሚገለው እባብ አለ። አሜን። ምን አለሽ? ዳውሮ አገሬ ነው። አገሪሽ ነው። ዳውሮ እግዚአብሔር አንድ እባብ ይገላል። አሜን። አሁን አንቺ እዛ ስለሌለሽ ምንም አይመስልሽም፣ ግን አንቺ እዛ ባትገኝም ሌላ ሰውን ሊጎዳ በመብራት የሚፈልግ ጠላት ጥላት አለ። እንደዚህ ልክ እናንተ ቤት አንቺም ለራስሽ ወጣ ብለሽ እንድትኖር ሌላውም ለራሱ ወጣ ብሎ እንድኖር ሌላውም ለራሱ በሄደበት በሄደበት ሰው እንዲቀር የቤተሰብ ፍቅር የሚያሳጣ ነገር አለ። ሰው በሄደበት ሁሉ እንዲቀር ታውቂያለሽን? አዎ፣ ብዙዎቹ ትበታት ነው ነው ያሉት። አሁን አንደኛ የቤተሰቦችሽም አንድነት ሙሉ በሙሉ ተስተካክሎ ይቀጥላል። አሜን። የአንቺ ጉዳይም በጣም ያማሪያ ይሆናል። አሜን። ለምን አውጪ እንዳልኳ ታውቃላችሁ? ለዚህ ቀለበት ባለቤቱ አንቺ ነሽ እንጂ ሌላ የለም። ይሄ የእሱ ነው። ቀለበቱ ማንም አያገባውም። በጣም በትዳር ጌታ ስኬት እንዲሰጥሽ ትፈልጊያለሽ። በጌታ የሆነ ሰው ድሃም ሀብታምም ይሁን ነው የምትዩ ዘማሪ ወይ ሰባኪ፣ በጌታ ያለ ሰው ነው አንቺ የምትወጁው። አንቺ ጋር የሚመጣ ደግሞ ጠጪ፣ ሰካራም፣ ቁማር ስደበድብ ውሎ ሚያድር አይደል እ በቃ ከመንፈስሽ ጋር የሚሄድ ሰው አላገኘሽም። አሁን እኔ ልጸልይ። በር ይከፈት፣ አዎ ይከፈት። እሺ ከዚህ ምረጪ። በቃ እምቢ ብለሻል። ከዚህ ምረጪ። ጌታ እግዚአብሔር በጣም የሚባርክሽ 2017 ነው። አሜን። 2017 የወደፊቱ አመት አይደለም፣ ይሄኛው አመት ነው። አሜን። በጣም ምርጥ መኪና እግዚአብሔር አሳልፎ ይሰጣል። አሜን። ምርጥ ትዳር አሳልፎ ይሰጣል። አሜን። እዚህ ኢትዮጵያ የምትኖሪው ጊዜ ትንሽ አመት ነው። ከትንሽ አመት በኋላ ከኢትዮጵያ ውጪ እግሪሽ ይወጣል። አሜን። በሬ ይከፈትልሽ፣ ይከፈት፣ ይከፈት። ናይሽ ክማን ድቅምት ለቃትች፣ እየተቃጠልክ ከህይወቷ ላይ ከዘመኗ ላይ ወደ ትልቅ የስድስት ሺህ ብር መታት ትለቃታ ላይ አትለቃትም። አሁንማ መከረኛ መጣች እኮ መከረኛ መጣች። ወዴት? ወደ አንተ፣ ወደ እኔ እኔ ጋር እንድትመጣ አትፈልግም ነበረ። እሷ ቸርች የሚባለው ራሱ አተውም እኮ፣ ቸርች የሚባል ለእሷ ምግብ ቸርች ነው፣ ምግብ ቸርች ነው። አሁን ምን እንድትሆን ትፈልጋለች? አሁን ከሁሉ ነገሩ አሳስረ ይዤ ብቻው አድርገ እሺ፣ ጨረሻ አንተን አገኘች። ምና የወንድሟ ጸሎት ራሱ እሷ ነው፣ ወንድሟ ራሱ ነው። የእሷ ነገር ሁሉ ቸርች ነው። ትዘንጥበ ትሰንጣለች ጌታ ሀያ አስራ ሰባት ሳይዘጋ ቀና ያደርጋችኋል። ተቃጠልክ። ልቧ ላይ እኮ ተቀምጭ ምን ትሰራለህ? አገልግሎቷ ሁሉ በላሽቼ ማለት ነው። አገልጋይ ነበረች። ረ ብስማ የኳር እንዴት ገባ እያለ ሰብሳቢ እኮ ናት፣ ሰብሳቢ ናት። እና እሷ እኮ ቸርች ያሳየው ሁሉ ማለት ነው። እዛ ምግብ ቤት ቁጭ ብላ እናት ትዘንጣለች። በኢየሱስ ስም ትላለች። ሙስሊም ትሰብካለች። እሷ እዛው አላባ ትሰብካለች። እና ለዛ ልባ ላይ ነው ያስቀመጣችሁ። ልቦ እኛ እያለን እሷ ትዘንጣለች። ሞተሩን ድድድ አድርገው ሞተሩን አንተ ከኔ ጋር ገና። መኪናውም ከኔ ጋር። በእምነት ሁሉ ሰው መኪና ይንዳውን። በሞተር የተበሳጨውን መንፈስ በመኪና እንበቀላለን። ንዳው፣ ማርሻ አስገባ። በካና ባይኖርም ከኔ ጋር እንዲያድግ። ነገ ይሳካልሻል። ነገ ይሳካላችኋል። ንዳው ከኔ ጋር አንደኛ ማርሽ ሂድ። ሁለተኛውን አስገባ፣ ቀጥል። ሶስተኛውን ቀጥል፣ አራተኛውን፣ አምስተኛውን ጨምር፣ ውጣ ከሰፈር። በነገር ሁሉ ተሳክቶላት ትኖራለች። ለእናንተም ከነገሮቻችሁ ጋር የተጣበቀ መርገም ዛሬ ይራገፋል። አሁን ትሄዳለህ፣ አትሄድም። ከእሷ ላይ ትንሽ ለንከራት ሰዓት ፍቃድ ስጠኝ። ትንሽ ላንከራተታት ቃስጠኝ። የሚያንከራትታችሁ በእናንተ ላይ እድል ፋንታ የለም። የሚያሰቃያችሁ በእናንተ ምዕራፍ ላይ እድል ፋንታ የለም። አሁን ጊዜ አልቋል። ጸጉሯ ላይ እሳት ጨምር ያለው አንተ በሞተር ስተንጣይተ ያስደግምባታል። እናንተ ቀንታችኋል። እኔ ደግሞ ዛሬ የመኪና በር ነው ለእሷ ማስከፍተው። በኃይል ጮሄ ሁለት፣ የመጨረሻ ጮሄ ሄዶ ለጥልቅ ማይ ሲስተር ዴና ሆነሻል። አሜን። ከዛሬ ጀምሮ በህይወትሽ ላይ የሚታይ ለውጥ መጥቷል። አሜን። እንደዚህ እየተንከራተተሽ ግራ ቀኝ እያለሽ እንድትሞቺ፣ ብቻሽ እንድትቀሪ በህይወትሽ ላይ የተሰራ የመንፈስ አሰራር ሲስተም አለ፣ እግዚአብሔር ሰበረው። አሜን። አሁን ደግሞ ደም እየተፋሽ እንድትሞቺ በህይወትሽ ላይ የተሰራ መንፈስ በኢየሱስም ፈርሷል። አሜን። ከዚህ ቀን ጀምሮ በረከትሽ እየጨመረ ይሄዳል። አሜን። ጤናሽ እየጨመረ ይሄዳል። አሜን። ሞገስሽ እየጨመረ ይሄዳል። አሜን። በዛም በዚህም የምትነኪው ነገር ሁሉ ወደ በረከት ይቀየራል። ቀስ ብሎ በሆድሽ በጮጋራሽ በወገብሽ በሁሉ ሰውነት ላይ የሆነ ከፍተኛ በገንዘብ የማይወጣ ችግር ለማምጣት ዝግጅቱን ጨርሶ ጉዞ የጀመረውን መንፈስ እግዚአብሔር ከላይ ወደ ታች እንዳይነሳ አድርጎ ቀብረዋል። አሁን ሰላም ሆኗል። አሜን። እሺ፣ ለአንድ ሰው ልጸልይ። ዘለቀ ወንድምሽ ነው። ፌደራል ነገር አየው። ምንድን ነው የምሰራው? ፌደራል ፎልስ እሱ ፌደራል ነው፣ ፖሊስ ይሁን እንጂ፣ በጣም የተሳካለት ኑሮ እየኖሬ ነው። ሳይረበሽ ምንም ሳይል እየኖሬ ነው። ግን በእሱ ህይወት አንድ የጎደለ ነገር አለ። እግዚአብሔር በቅርቡ ወደ ቤት ያመጣለሁ አለ። ከአጭር ጊዜ በኋላ ወንድምሽ ጌታን ይቀበላል። በጌታ አይደለም፣ አይደለም ኦርቶዶክስ ነው። ይሄ ሰው በአጭር ጊዜ ውስጥ ወደ እግዚአብሔር ቤት ይመለሳል። አንተ አሜን እያልክ ዘሪን ሞት አይቀድምም። አንተ እየጸለክ ዘሪን ሞት አይቀድምም። ወንድምሽ በአጭር ጊዜ ውስጥ ጌታን መቀበሉን ትሰሚያለሽ። እግዚአብሔር ልቡን እመልሳለሁ። በህይወቱ ላይ ደግሞ ከፍተኛ ያም ብቻ አይደለም ይህ ከደም ግፊት ጋር በተገናኘ በሽታ በጣም ዋጋ እንዲከፍል መድኃኒት እየተጠቀመ እንዲኖር ለሱ ጤናውን የሚፈልግ ከማጅራቱ ጀምሮ ወደ ታች ሰውነቱን ለመያዝ የተላከ መንፈስ አለ። እሱ አያውቅም፣ በሱም ላይ ይሰራል። የሆነ የሆነ ነገር ይደረጋል። እግዚአብሔር ከጀርቦ መጥቻለሁ አለ። አሜን። ሰላሙን እመልሳለሁ አለ። አሜን። ወደ ቤቴ አመጣለሁ አለ። አሜን። በፊቴ የሚያገለግለኝ ሰው አደርጋለሁ አለ። አሜን። ያ ብቻ አይደለም። ላንቺ አሁን እስካሁን ድረስ ይሄ የአንቺ ቀለበት ነው። የሚታስቢው አይነት ባል አንቺ ለማግባት የምትፈልጊው አይነት ባል ተሳስቶም አንቺ ጋር አይመጣም። አንቺ ዘማሪ ሰባኪ በጌታ ያለ ሰው ትያለሽ፣ አንቺ ጋር የሚመጣ የሚጠጣ የሚሰክር የሚቀም ቁማር የሚጫወት ተሳዳቢ በጣም ትዕግስት የሌለው ሰው ይመጣል። ይህንን እስከ ጥግ ደግሞ ጠላት አንቺ እስከ ፍጻሜ ስኬት እንዳታገኝ በትዳር ስኬት እንዳይኖርሽ የተሰራብሽ መንፈስ አሰራራለች። ሌላ ደግሞ አንድ እህትሽ አለች። ጌታም ትወዳለች፣ ወደ ጌታም ትቀርባለች። ጥሩ ልብ አላት፣ ጥሩ አስተሳሰብ አላት። ይህ ከቴሌ ጋር የሚገናኝ ነገር ምንድነው? የሚታውቂው ሲስተርሽ ና ምንድነው የምትሰራው? ቴሌ የንቺ ታላቅ ናት፣ ታላቅሽ ናት። ከአንቺ ጋር ጤናማ አመለካከት የላችሁ፣ ትቀራረባላችሁ እህትና እህት ናችሁ እኮ። ግን እሷም ለራሷ ትኖራለች፣ አንቺም ለራስሽ ነው የምትኖሪው። አንቺ የምትኖሪው አላባ፣ እሷ የምትኖረው አላባ፣ ግን ሌላ ሀገር እንዳለ ሰው ነው የምትሆኑት። አማረች ናት። ለምንድ ነው ከአንቺ ጋር ማትገናኘው? አማረች ከእሷ ጋር ተገናኘሽ? እሺ መሀላችሁ ላይ የገባ አውሬ ሞቷል። በሁለታችሁ በረከት ላይ የተቀመጠ መሸፈኛ ተነስቷል። ከዛሬ ቀን ጀምሮ ከአንቺ ጋር በፍቅር ትኖላለች አሜን። አንቺም ጋር እሷ ትደውላለች። ስጀመር ቴሌ ላይ ቁጭ ብለሽ አንቺ እሷ ጋር አለመደወልሽ አይገርምም? ስነ ስርዓት ያ አትደዋወሉም። እሷ አትናገርም። የእኔ ቤት እሳት ገባና አልመጣችም አንመጣችም ማለት ነው። አንቺ ቤት እሳት ገባ ሽ እሳት ገብቶ ሆነ ብቻ የጠላት ይሁን የምን ይሁን አላወቁም። ብራዘሬ ና ተነስተን ስንመጣ እሷ መሸብኝ ብላ አልመጣችም። ቤትሽን ነው እሳት የያዘው። ከዛ ጠዋት ወደ ስራ ቦታ እየሄደች ስታገኝ ውስጥ ያዘነ ማለት ነው። እሺ ይኸው ታላቅም ስለሆነች አልተናገርኩም። ውስጥ ያዘነና እኔ ቁጡ ስለሆንኩ ዘጋሁት። ዘጋሽ ዘጋሁትና፣ ያው እኔ አገልጋይም ስለሆንኩ ይህን ያክል በውስጥ ያልያዝኩም ግን ተሰማኝ ማለት ነው። አሁን ታረቂ። አሁን ቀጥታ እንደልሽ ለሷ ትደውያለሽ እሺ እናትሽ በህይወት አለች? የት ሀገር ናት? ደውሮ ከዚህ ስንት ኪሎ ሜትር ነው? ሶስት መቶ ምናምን ኪሎ ሜትር አሁን ሶስት መቶ ምናምን ኪሎ ሜትር ላይ ሆና እናትሽ የአንችን ደስታ ትስማ። እሺ እንደም እናትሽ ወንድሙን ታውቂያለሽ? አባትሽ ነው። አስናቀችስ? እናቴ። መንግስቱስ? መንግስቱ ወንድሜ ነው። ወንድምሽ ነው። አሁን ወደዚህ ቤተሰብ በአንቺ ምክንያት ብዙ ደስታ ይሄዳል። አሜን በጣም ብዙ ወደ ኋላ እንድትቀሪ ከዚህም ሳትቀየሪ ትቀየሪ ወደ መቃብር እንድትሄጂ የተሰራብሽ ነገር ፈረሰ። አሜን። በሃይማኖቷ እስላም ናት። ተወልዳ ሀገሯ አዳማ ነው። ከአንቺ ጋር ተጣልታችኋል። ከእኔ ጋር የተጣለችው አጠገብ ላጠገብ ምግብ ቤት አለን። እዚህ ጋር ተቀይረሽ ስለምትሄጂ የዲያብሎስ እቅድ ስለፈረሰ አንዳንዱ ገና እንዳየሽ ሊቆጣ ያለ ያለ ቃል ከአፍሽ እንዳይወጣ እሺ በልጠሽ ስለምትገኝ ዝም ብለሽ ታሸንፊያለሽ። ሁለተኛ በክፉም በደጉም መታረቅ አንድ ነገር ነው። መታረቅ ትችላላችሁ። ሁለታችሁ ግን ብዙ የጠነከረ ህብረት ካላችሁ ሁለታችሁም ገደል ነው የምትገቡት። አሁን እሷም የራሷን ኑሮ ትኑር፣ አንቺም የራስሽን ኑሮ ኑሪ። የጎደለ ነገር ብኖርም ጠይቀሽ እንዳትወስጂ፣ የጠየቀችው ነገር ብኖርም እንዳትሰጪ። ለምን መተባበር የለባቸው? አዎ የለባቸውም። ይሄን ሂሳብ ማንም እንዲሰራ አልፈቅድም። የሰውን እንጂ የእግዚአብሔርን እናንተ ዘሚያለሽ አሁን ደግሞ በጌታ በኢየሱስ ስም ሰርግሽ እንዲፈጥን ባረኩሽ። በአጭር ጊዜ ውስጥ በጣም ብዙ በረከት ብዙ ስኬት ወደ እጅሽ መጥቷል። ወደኋላ ወደኋላ ሲያስቀርሽ ቆየ፣ ፈጽሞ ከጀርባሽ ተገለበጠ። ፍጹም ድል ፍጹም ስኬት ፍጹም በረከት ፍጹም ሰላም ናይ ተሳካልሽ። በጣም የተባረከ ትዳር አሜን።